ደናዋላችሁ ምግብ ለመገቡልን ለእህታችን ለወይዘሮ ሸዋዬ ታዬ ወለተ ኢየሱስ እግዚአብሔር ይስጥልን። ለመናገር ራሱ ይከብዳል። በመጀመሪያ ዘኪ እግዚአብሔር ስጥህ እግዚአብሔር ያክብርህ። ይህ ሁሉ ሰው ተሸክመ ይህ ሁሉ ሰው ይዘን ሁል ጊዜ የምታደርገው ምግብ የምታደርገው ነገር በጣም አሚዚንግ። እኔ በጣም ነው የገረመኝ እኔ በስ በፎቶ የሚታየውና በቲቪ በዩቲዩብ የምናየውና እዚህ መተን የምናየው በጣም ዲፍረንት ነው። በጣም በጣም በጣም ጋይስ እኔ አሁን ማለት የምፈልገው እኔ አሁን ያለሁት አሜሪካ ነው፣ ሲያትል አካባቢ ነው የምኖረው። በጣም ብዙ ጓደኞች አላችሁኝ፣ በጣም ብዙ ዘመዶች አላችሁኝ። ዘኪን ለመርዳት እባካችሁ ሁላችንም እንሰባሰብ፣ እንርዳው። እሱን ለመርዳት ደግሞ በቀጥታ የባንክ ቁጥር አለው፣ በቀጥታ የስልክ ቁጥር አለው። እባካችሁ የእኔ ቤተሰቦች የሆናችሁ የሴያትል ህዝብ በሙሉ በጣም በጣም እየመጣችሁ ከዚህ ላይ ብዙ ጓደኞች አላችሁ። ሁልጊዜ ጊዜ የምትመጡ ከዚህ ሁል ጊዜ የምትመላለሱ እየላኳችሁ አላገኘ ነውም ስልኩም ቢያለን የምትሉ አላችሁ። አድራሻው እዚህ ቦታ አም እሱንም ነው ተሰጣቸው አለ እና መታችሁ እባካችሁ፣ ይሄንን ድርጅት እናሳድገው። እህቶቻችን ወንድሞቻችን ህጻናቶች ብታዩ በጣም ብዙ ብዙ ብዙ ብዙ ችግር እኔ አልቅሻለሁ። መናገር አልችልም። አሁን በግድ ነው የምናገራቸው መናገር አልችልም። በእውነት ነው የምላችሁ። ስለዚህ የሲያተል ህዝብ እባካችሁ፣ ለዚህ ሰውዬ ለዚህ እርዳታ እባካችሁ እጁን ዘርጉለት፣ አግዙት፣ ደውሉለት። ሁላችንም እሱን የምትፈልጉ ስልክ ቁጥር ማጣን የምትሉ ጠይቁኝ። ስልክ ቁጥሩን የባንክ ቁጥሩን ጠይቁኝ። ገንዘብ ብቻ ነው እንጂ ወደኔ የማታመጡት ቁጥሩንና የባንክ ቁጥሩን እኔም ይዤ እመጣለሁ። ሁላችሁም ጠይቁኝ የኔ ስልክ ቁጥር እንግዲህ የማያውቅ ሰው አለ እንግዲህ ገብርኤል አካባቢ ያላችሁ ሁላችሁም ማታውቅ የማያውቅ ሰው የለም ጠባካችሁ ደውሉለት ደውሉልኝ እንርዳው ቤትም ቢሆን የለውም በእውነት ነው የምላችሁ ቦታ የለውም ቤት የለውም አሁን እዛ ሲያትር ውጭ ተቀምጠን ቦታ ተመርተን ይዘነ ቁጫል መስራት ያልቻልን ራሱ መስራት ካልቻል ነው። እሱ ገብቶ ቢሰራበትና እነዚህን ህዝብ ቢያበላበት ምንም አይደለም አራት አመት፣ አምስት አመት፣ ስድስት አመት ዝም ብላችሁ ይዛችሁት የተቀመጣችሁ እኛ በቆርቆሮ በቆርቆሮ ቢሆንም ሰርተን እናግዘዋለን ቦታውን ብቻ ስጡት። እኔም አለ በኔ በራሴ ሀላፊነት ስጡኝ ቦታውን አስቀምጠን እነሱ የሚመገቡበት ቦታ ይሁን። ዝም ብላችሁ ዘግታችሁት አትያዙ። ለእግዚአብሔር አሁን ደግሞ የጾም ሰዓት ነው። የጾም ሰዓት ደግሞ በረከት ስሰጡ፣ ለሰው ስሰጡ ደግሞ ትሰጣላችሁ። እግዚአብሔር ይስጥልኝ። ዘኪ የምትናገረው ነገር ካለ ተናገር እስኪ እህታችን ፋሲካ፣ እግዚአብሔር ያክብርሽ። በጣም ነው የምናመሰግነው። እዚህ አዲስ አበባ አዲስ ከተማ ክፍለ ከተማ አዲሱ ሚካኤል ቤተክርስቲያን ፊት ለፊት በሚገኘው የእማማ ዝናሽ የበጎ አድራጎት ድርጅት ድረስ በአካል ከቤተሰቦችሽ ጋር እዚህ በመምጣት ነዳያንን አቅመ ደካሞችን ሕፃናት፣ አዋቂ፣ አረጋውያን፣ አረጋውያት ስለመገብሽልን እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ያስተላለፈችውን እንግዲህ መልእክት ሰምታችኋል። እውነት ነው በአካል መጥቶ ማየትና ዩቲዩብ ላይ ቪዲዮ ማየት ምንም አይገናኝም፣ በጣም ልዩነት አለው እና መታችሁም ጎብኝን በአካል ከአንድ ሰውም ጀምራችሁ መመገብ ትችላላችሁ። አሁን ባለው ሂሳብ ለአንድ ሰው መቶ ሀያ ብር ነው። ለአንድ ሰው ለአንድ ሰው የኢትዮጵያ መቶ ሀያ ብር ነው። ስለዚህ በምትችሉት ሰው መጠን መመገብ ትችላላችሁ። የጠበባችሁ የሰፋችሁ፣ ፋሽን አለፈበት የምትሉት ልብስም ካለ ገላቸውን አጥበን ልብስ ስለምናለብስም አልባሳትም መርዳት ትችላላችሁ። የአቅመ ደካማ ቤትም እያደሰንም ስለሆነ በዛም ማገዝ ትችላላችሁ። እግዚአብሔር ብድራቱን ይክፈልልን። ፋሲካ በጣም ነው የምናመሰግነው። ስልክ ቁጥሮቻችን 0961 55 55 56 እንደዚሁም ደግሞ 0950 እንደዚሁም 0949465946 የባንክ አካውንታችን 1064 26 27 148 የኢትዮጵያ ንግድ ባንክ አቢሲኒያ ደግሞ 1958 60 በመጨረሻ 971 የአቢሲኒያ ነው። በምትችሉት አቅም እንዳትንቁት ከአንድ ዶላርም ጀምራችሁ ብታግዙ እዚህ አንድ ሰው አብልቶ አጠጥቶ ፈጣሪን እንዲያመሰግን ማድረግ ትችላላችሁ። እኛ ያንን ማድረግ እንችላለን፣ እናንተ ካገዛችሁን። እግዚአብሔር ይስጥልህ። መቶ ሀያ ብር ማለት በእኛ በጣም ይገርማችኋል። አራት መቶ ሰው ለማብላት አራት መቶ ሰው ለእኛ ብዙ ይመስልናል። ስንት ነው? አርባ ስምንት ሺህ ብር አራት መቶ ሰው ነው የሚመግበው። በእኛ በዶላር ስነድግን አምስት መቶ ብር ብቻ አምስት መቶ ዶላር ብቻ ነች። እና ብዙ እንዳይመስላችሁ በጣም ትንሽ ብር ዋጋ አላት፣ እዚህ ትንሽ ብር እና እባካችሁ እህቶቼ፣ ወንድሞቼ እኔ መቼም በዚህ ዘካሪያስ እንደሚነግረኝ ይሄን አረጉልኝ እንደሚለኝ፣ እንደሚደውልልኝ እርግጠኛ ነኝ። አመሰግናለሁ። እግዚአብሔር ስትልን ሰላማችሁ ይብዛል በጣም ነው።